ወላልቀን አለቅን ወላልቀናል፣ መጋጠም አቅቶን ብትንትናችን ወጥቷል፣ እኛም ከእሾሁ ተደበላልቀናል። እዛው ነን እዛው እዛው ሰፈራቸው አልሸሹም ዞራሉም ዞረን ስናሻቸው፣ ዞረን ስናያቸው ናፍቆናል የምድሩ፣ ጣፍጦናል የአፈሩ፣ ደልቶናል ሰፈሩ፣ አምሮናል መንደሩ ሰማይ የማይወጣ መዝሙር መዘመሩ በልብ ተቃቀሩ በቃል መፋቀሩ ወንጌል ማስቀመጡ ወንጌል መቀየጡ መሰረት መልቀቁ ጌታን መለወጡ ያወዳድረናል ያፎካክረናል። እዛ ልክ ይመስል እዚህ ልክ እንዲሆን እኛ ስንጋደል ለዘይት ከሆነ ከእኛ ጋር አለ። ለውሃ ከሆነ ከእኛ ጋር አለ። በርበሬም ከሆነ ከእኛ ጋር አለ። ለሽንኩርት ከሆነ ከእኛ ጋር አለ። የተቀደሰ አፈር እሱም ቢሆን አለ። መውለድ ለሚፈልግ የሚያስወልድ አለ። ተረስቷል ሰማዩ ተከድኗል ወንጌሉ፣ ሸማቾች ይመስል መደብ ሆኖ ሙሉ። ተሸዋውደናል የው ሞኝ ሆነናል። የዓለም ሞኝነት ሞኝ አድርጎ ይዞናል ስንፈልግ መኪና ስንፈልግ ገንዘቡን ስንፈልግ ትዳሩን የላዩን ረሳስተን እዚሁ ምድር ቀረን። ብልጭ ልጩ በስቷል አይናችን ተማርኳል። ለስጋችን የሚሆን አምሮ ተመቻችቷል። ምድር ምድር የሚሸት ከቁስ ያልዘለለ ጆሮ ጭው የሚያደርግ ውስጥን ያቆሰለ እውነት የለወጠ በግልብ የሚነዳ እውነት መሳይ ውሸት አለ እኛም ጓዳ ውሸት አለ ማስመሰል አለ። እርግማን ያልፈታው አለሁ የሚል አለ። ዛልን እኮ አለቀስን እኮ ነገር ግን ለውጥ የለም፣ በወንጌል እውነት ላይ አልተመሰረትንም። ካቻምናን ጠርምሰው ጠርምሰውን ሰብኮን፣ አምናንም ጠርምሰው ጠርምሰውን ሰብኮን፣ ዘንድሮም ጠርምሰው ጠርምሰውን ሰብኮን፣ አንዴም ሳንጠረምስ እኛው ተጠርምሰን፣ ተሰብረን ወደቅን ከስር ተገንድሰን። ነውራችን ታየ ወጣ አደባባይ፣ አለሙ ጉድ እስኪን ተገልጦ እስኪታይ አንገት እስክንደፋ እስክናቀረቅር፣ ተዋርደን ወረድን እጅግ እስክናፍር ተዋርደናል። አዎ ተዋርደናል። እስክስታ ስንደንስ ደናሹ አይቶናል። የዓለምን ኮተት ወግና ልማዷን ይዘን አምጥተናል። ከማን እንዋቀስ፣ ማንን እንውቀሰው የጨለመውን ስራ ከኛም ስናገኘው? አጀብ የሚያሰኘው በሰው የሚያስከብብ ጭብጨባ የሚያስወድድ ከፍ አድርጎ የሚያስግብ የዚች ዓለም አምሮት ምኞቷ ጥፋቷ የገንዘቡም ፍቅር ልባችንን ወስዶስ በዚህ ስንሸበር የክብርን ጌታ የመስ የመስቀሉንም ቃል ከጀርባችን ትተን ቀኝ ኋላ ዞረናል። እንዲህ አልነበርንም፣ እንዲህ አልተማርንም። መስቀልና ዓለም አንድ ላይ አይሄድም። መስቀል መከራ ነው፣ መስቀል ስቃ ያለው። መስቀል ተሸክመን ጉዞ የምንጓዘው ለወንጌል መተውን ለወንጌል መካድን ለወንጌል አንገትን ሕይወትን መስጠትን ዋጋ የሚያስከፍል ነው። እንዴት ነው የለመድነው ምድርን መናፍቁን? እንዴትስ ተመቸን? እንዴትስ ወደድነው አምላክ የናቀውን የዚህን ዓለም ክብር እንደ ሳር ጠውልጎ እንደ አበባ ረግፎ ታይቶ የሚጠፋውን የዓለም እሽክርክሪት የፀሐይዋ መግባት የጨረቃ መውጣት ጊዜም እንዳመጣው ማግኘት እና ማጣት መሳቅ በመደሰት ማዘን ደግሞ ማልቀስ መኖር በመስማማት ወይንም በመዋቀስ ተወልዶ ማደጉ ለማረግ መብቃቱ ያገባም ልጅ ወልዶ የልጅ ልጁን አይቶ ከዛም መሸኘቱ መቃብር መግባቱ አንድ ቀን የሚታየው ሰማይና ምድሩ ጠቅልሎ መጥፋቱ የማይቀር ጉዳይ ነው ዓለሙም ምኞቱም አንድ ላይ መቅረቱ መንቃትስ አሁን ነው ከተኛንበት አልጋ አውቆ መተኛት ግን ከእንቅልፍ አያነቀም እንኳን ተቀስቅሰን ተገርፈን ባለንጋ መንቃቱ ይበጃል ልክን አውቆ መኖር በመጠኑ መኖር እንደ ጉድፍ መቁጠር የዓለምን ነገር ለክርስቶስ ክብር ኋላ ለመላቀስ ጊዜ ኬት ይመጣል ፍርድን የሚፈርደው በሁሉ ላይ ሊፈርድ ኃይሉንም ይገልጣል፣ በቅርቡ ይመጣል። ሲመጣ ሊወስደን ለመሮጥ ተጠርተን እኛ አስተኝተናል። ለሰማዩ ሀገር፣ ሩጫ ሳንጀምር ወላልቀን አልቀናል።